ክሮሳይድ የዓለማችን ታዋቂ ዝነኛ ደራሲና ዲዛይነር የነበሩ ክሮሳይድ በካንሰር በሽታ በአርባ ዓመታቸው አረፉ። በአርባ ዓመታቸው በጨጓራ ካንሰር ከመሞታቸው በፊት በዓለም ታዋቂ ዲዛይነርና ደራሲ የነበሩ ክሮሳይድ እንዲህ ሲሉ ጽፈውም ነበር። ጋራዥ ውስጥ የዓለማችን ውድ መኪና አለኝ። አሁን ግን በዊልቸር መንቀሳቀስ አለብኝ። ቤቴ ሁሉም አይነት ብራንድ ልብሶች፣ ጫማዎችና ውድ ዕቃዎች ይሸጣል። አሁን ግን ሰውነቴ በሆስፒታል በተዘጋጀው ትንሽዬ ጨርቅ ተጠቅልሏል። ባንክ ውስጥ ብዙ ገንዘብ አለኝ። አሁን ግን በዚህ ሁኔታ ምንም አልጠቀመኝም። ቤቴ እንደ ቤተ መንግስት ነበር። አሁን ግን በሆስፒታል ውስጥ በሁለት አልጋዎች መሃል ተኝቻለሁ። ከባለ አምስት ኮከብ ሆቴል ወደ ባለ አምስት ኮከብ ሆቴል እያማረትኩኝ ይጠቀም ነበር። አሁን ግን በሆስፒታል ውስጥ ከአንድ ላብራቶሪ ወደ ሌላ ላብራቶሪ በመንቀሳቀስ ጊዜን አሳልፋለሁ። በመቶዎች የሚቆጠሩ ሰዎች እየተጋፉ ፍርማይን ወስዷል። አሁን ግን በሕክምና መዝገብ ላይ እየፈረምኩኝ ነው። ከዚህ በፊት ጸጉሬን ለመስራት ብቻ ሰባት የጸጉር ባለሙያዎች ነበሩኝ። አሁን ግን በራሴ ላይ አንዳች ጸጉር የለም። በግል ጀት ላይ የትኛውንም ቦታ መብረር ይችል ነበር። አሁን ግን ወደ ሆስፒታሉ በር ለመራመድ የሁለት ሰዎች እርዳታ ያስፈልገኛል። ዓለም ላይ ውድ የሚባሉ የምግብ አይነቶችን አማርጫ ይመገብ ነበር። አሁን ግን የኔ አመጋገብ በቀን ሁለት ጊዜ ጸሎትና ምሽት ላይ ጥቂት የጨው ውሃ ጠብታዎች ብቻ ሆኗል። አሁን ቤት፣ መኪና፣ አውሮፕላን፣ ውድ የቤት እቃ፣ ባንክ፣ ዝና፣ ወዘተ ሁሉም አንዳችም የኔ አይደሉም፣ አይሆኑኝም፣ አንዳችም አያዝናኑኝም። ከሞት በስተቀር እውነተኛ ነገር የለም። ስቲቭ የአፕል ኩባንያ መስራች ስቲቭ ጆብስ በ56 ዓመቱ ያረፈ አሜሪካዊ ቢሊዮነር ሲሆን ሕይወቱም ያለፈው በካንሰር በሽታ ነበር። በሕይወቱ መጨረሻ አካባቢ እንዲህ በማለት ተናግሯል። በንግዱ ዓለም ውስጥ የመጨረሻ ከፍታ ጫፍ በሚባል ቦታ ደርሻለሁ። ይሁን እንጂ ከዚህ ሁሉ ሀብት ደስታን ማግኘት አልቻልኩም። በልፋቴ ካከማቸው ሀብት ያገኘሁት ደስታ እዚህ ግባ የማይባል ነው። አሁን በሕይወት የመጨረሻ ሰዓት አካባቢ አልጋ ላይ ሆኜ ያሳለፍኩትን ነገር ሁሉ ወደኋላ ሳስብ እኮራበት የነበረው ሀብቴና ዝናዬ ከንቱና ትርጉም አልባ እንደሆነ ተረድቻለሁ። አንድ ሰው መኪና እንድነዳል ወይም ሰርቶ ገንዘብ እንዲያስገባል ልትቀጥረው ትችላለህ እየተሰቃየበት ያለውን ህመም እንዲሸከምልህ ግን ልትቀጥር አትችልም። ምድራዊ የሆኑ ቁሳቁሶች ሁሉ ሊጠፉ ደግሞም ሊገኙ ይችላሉ። አንድ ጊዜ ካመለጠ ደግሞ ሊገኝ የማይችል አንድ ነገር አለ። እርሱም ህይወት ነው። አንድ ሰው ቀዶ ጥገና ወደሚያደርግበት ክፍል ሲገባ አንብቦ ያልጨረሰው አንድ መጽሐፍ ትዝ ብለው፣ የመጽሐፉ ርዕስ ጤናማ ህይወት የመኖር ምስጥር የሚል ሊሆን እንደሚችል ጥርጥር የለውም። በየትኛውም የህይወት ከፍታ ላይ ብንሆን ህይወታችን መጋረጃ የምትዘጋበት ቅስፈት ፊት ለፊት የሚናንጋጥጥበት አንድ ቀን መምጣቱ አይቀርም። ለቤተሰብ ለትዳር አጋሪና ለጓደኛ የፍቅር ውርስ አስቀምጥላችሁ። ራስን ተንከባከብ። ከሌሎች ጋር መልካም ግንኙነት ይኑር። እያደገን ስንሄድ የህይወት ትርጉም ሲገባን ውድ ሰዓት አሰርን፣ እርካሽ ሰዓት ሁለቱም የምነግዱን ጊዜ እኩል መሆኑ ይገባናል። በኪሳችን ውድ ቦርሳ የያዘን እርካሽ ቦርሳ፣ በውስጡ የምኖረው የገንዘቡ መጠን አይቀየርም። አንድ ሚሊዮን ዶላር መኪና እንዳል፣ የ300ሺህ ዶላር መኪና የመንገዱን ርዝመት አይቀየርም። አቅጣጫም ያው ነው፣ አንድ ነው። የምንደርስበትም ያው እዛው ቦታ ላይ ነው። ውድ መጠጥ ጠጣን፣ እርካሽ መጠጥ ሲካሩና አድሮ የሚመጣው ራስ ምታት ለውጥ የለው። ሰፊ ግቢ ውስጥ ኖርንም አባ ቤት ብቸኝነት እኩል ነው። አውሮፕላን ላይ የክብር ቦታ ተቀመጠን ወይም ተራ ቦታ፣ አውሮፕላኑ ከተከሰከሰ እኩል ቀልቁል ትወርዳለ። እውነተኛ ደስታ የሚገኘው ከቤተሰብ ከጓደኛ ከዘመዶች ጋር በሚኖርህ ውብ ጊዜ ብቻ ነው። ከነርሱ ጋር በምታሳልፈው ጊዜ የምትጫወተው ጨውታ፣ የምትዘምረው መዝሙር፣ የምትስቀው ሳቅ እውነተኛ ደስታን ታገኛለህ። ልጆችን ሀብታም እንዲሆኑ አትምከራቸው። ይልቁን እንዴት ደስተኛ መሆን እንደሚችሉ አስተምራቸው። ሲያድጉ የነገሮቹ ዋጋ ሳይሆን ጥቅማቸው ይገባቸዋል። ምግብህን እንደ መድኃኒት ውሰድ፣ ካልሆነ መድኃኒት እንደ ምግብ ትወስዳለህ። የሚወድ ሰው በቀላሉ አይለይም ካንተ የሚለይ 99 ምክንያት ብኖረው እንኳን ካንተ እንዳይለይ የሚያደርገው አንዱን ምክንያት ፈልጎ በሱ ጸንቶ ይቆማል። ሰው ሆኖ በመፈጠር ሰው ሆኖ በመፈጠርና ሰው በመሆን መካከል ትልቅ ልዩነት አለው። ይህ የሚገባቸው ሰዎች ጥቂት ናቸው። ስትወለድ ውድ ነበርክ፣ ስትሞትም ውድ ትሆናለህ። በመካከል ያለውን ማስተካከል ያንተ ፈንታ ነው። የተወደዳችሁ ውድ ቤተሰቦች ይህ መልእክት ከጠቀማችሁ እስካሁን ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁ ስላላችሁ ቤቱን ሰብስክራይብ በማድረግ እንዲሁ ደግሞ ስለ ቪዲዮ የተሰማችሁን አስተያየት በኮሜንት ማስቀመጥ እንደዚህ አይነት ደግሞ እውነተኛ ታሪክ እንድደርሳችሁ ከፈለጋችሁ ደውል ምልክቷን በማብራት ኮሜንት ላይ የፈለጋችሁት ነገር እየጻፋችሁ እንድደርስላችሁ ደግሞ ለፈለጋችሁ ሰው ሼር በማድረግ ተባበሩኝ። ምክንያቱም ትንሽ ጠፍቼ ስለነበር ቻናሌ የተመታ ስለሆነ ሁላችሁም ስታዩ ላይክ ወይም ኮመንት አድርጋችሁ ብትጀምሩ ቪዲዮዬን ቫይራል የመሆን እድሉ ሰፊ ስለሆነ ነው። ውድ ቻሾ ሚዲያ ቤተሰቦች አመሰግናለሁ።